ከዚህ በኋላ ከቤዛ ጋር ያለህን ሕይወት እዚህ ጋር አቁመህ የራስህን ሕይወት እንድትጀምር ላበረታታህ ነው የመጣሁት። አንተ ከሷ ጋር የምትሆን ከሆነ እቺ ልጅ ቤተሰቦቿ ወደ ሻሸመኔ ወስዷታል። ዝም ብላ ልትርቅ ትችላለች። ባይዘወይ እየጠበካት ሁለት አመት ሶስት አመት አራት አመት ልትጠብቃት ትችላለች። ያ ነገር ከሚፈጠር እኔ በጊዜ ነገሮቹ ይቋጭና ኤፍሬም፣ የራስህን ነው የሚቋጨው። እንደ ምንድን ነው የሚቋጨው? የራሴ ወትኩና ተሷ እንደ ምንድን ነው እያልክ ያለኸው? የምናወራውን ነገር አሰማኝ ሻራፈ በእግዚአብሔር አላዛር፣ ምን ነገር እያወራህ አረፍ ብል ወይም ደግሞ እንድትጎዳ አልፈልግም ምናምን ነገር። በቃ የምታወራው ነገር እኮ ያስጠላል። ካንተ ማልጠብቀው ነገር ነው እያደረክ ያለው። ብትወደኝ ምናምን ነገር እንድትይኝ አልፈልግም። አንቺም ለኔ ማስብ ገብቶሻል። እኔ እዚህ ጋ ምን አይነት ጉዳት እየተጎዳሁ እንደሆነ ምን አይነት ነገር እየደረሰብኝ እንደሆነ እንቅልፍ እስከ ማጣት ድረስ ብዙ ነገር እስከ ማጣት ድረስ እየደረስኩ

እኮ እሱን ጠልቼ ወይ ደግሞ ሌላ ነገር ኖሮኝ አይደለም። ታውቃለህ ስለሆንለኝ ነገር ነገር ችግር የለም። የአንቺን ስሜት እኔ አስረዳዋለሁ። በቃ አልተረዳ እኔ እኮ በሁለት መሀል ሆኜ ነው።

ተቀይ ሜሻለሁ ግን አንቺንትቼ መኖር ፈራለሁ። ንገርን ካልሽማ ተቀይ ሜሻለሁ ግን አንቺንትቼ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ ማለት ከማጠብቁት ከማትገምቱት ሰው ጋር መተናል። የመጣንበት ብዙ ብዙ ሀሳቦች አሉ። እነዛን ከመናገራችን እነዛን ሀሳቦች ለእናንተ ከማስተላለፋችን በፊት ሰላም ብላችሁ። አዎ ሰላም ልበላችሁ ች ጋባን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ከማትጠብቁት ሰው ጋር መተናል። አትጠብቁትም ብዬ አስባለሁ። ሁላችሁም አታስቡም። እንግዳ የሆነ ነገር ነው። ያው ሲጀመር ሀሳቡንም ደግሞ ይጠብቁታል ብዬ አላስብም። ዛሬ የተፈጠረው ነገር በጣም ማለት ብቻ፣ እናስረዳቸው አይደል? አዎ እናስረዳቸው። እሺ፣ በመጀመሪያ ቤዛ የኔ የቅርብ ዘመዴ ሆና ተገኝታለች። ቤተሰቦች በጣም አዎ እኛ እራሱ እስከ ቅርብ ጊዜ ድረስ አናውቅም ነበር ስ አላ ቤተሰብ ሲያስተዋውቅን ያኔ ለቅሶ ላይ በነበርኩበት ታይም ላይ ቤተሰብ ሲያስተዋውቅ በቃ ማለት እኔ አዲስ ነገር ነው የሆነብኝ፣ ምናምን ምክንያቱም እሱም ከዚህ በፊት አውቀዋለሁ፣ ግን እንደዚህ የቅርብ ዘመድ ይሆናል ብዬ ጭራሽ አላሰብኩትም። እና ደግሞ ሰሞኑን በቃ ለየት ለየት ያለ የምር ብራዘር ሲነግረኝ እኔ እንደዚህ አልጠበኩትም፣ ምክንያቱም እኔ እዚህ በፊት እንተዋወቃለን ግን ዘመዴ እንደሆነ አላወቅም። እኔ እንደውም እንደ የአንድ ሀገር ልጆች ነን ያው ሻሸመኔ ከእሷ እኔ እንደውም አንቺን አላቅሽም። እኔ እኮ ሰዓት እንደውም እንደ እዚህ ቤት ነው እንደ የምትኖረው አልኩኝ። እኔ እንደውም ትንሽ ብራዘርሽ ጋር ትንሽ እንግባባለን። ያው እሱ እንትን ዜሮ አንድ ቢሆንም እኛ ሰማንያ አንድ ብንሆንም ግን ደግሞ ያው በነገሮች እንገናኛለን እና በማይታሰብ ሁኔታ በባለፈው ለቅሶ ተገናኝተን ነበር። ከለቅሶ በኋላ እስካሁን ድረስ ያው ወደ እናንተም ያልመጣ ነው ለኤፍሬም ምናምን ያልነገር ነው ኖርማል። ያው ቤተሰብ ከተባለ ቤተሰብ ነው፣ ምንም ወደ እናንተ በቃ ቤተሰብ ነው ምናምን ማብዛት የለብኝም ለዛ በለን ነው እንጂ። ዛሬ ደግሞ እንግዲህ እንደሚታወቀው ወንድምሽ ከትላንት ወዲያ ነው አሩና? አዎ ከትላንት ወዲያ አዎ ወደ ካናዳ ሄዷል። ብቻዬን እዚህ ጥሎኝ ብዬ ሲለቀቀስበት ነበር። ከዛ አይዞሽ ብቻሽን አይደለሽም ዘመዳችን አንድ ዘመዳችን እዚህ አለ ለምንድን ነው ብቻሽን የምትወኝናም ብሎኝ፣ ከትናንት ከትናንት ወዳ ምናምን ከዛ አገናኘን ምናምን እዚህ ሰው አለሽ ብቻሽን አይደለሽም። እኔ በቃ እሱ ከሄደ በኋላ ከዚህ ምን እሰራለሁ ወደ ሸሸመን እመለሳለሁ ብዬ ነበር። ምክንያቱም ማን አለኝ ታዲያ፣ ብቻዬን እዚህ ከምሆን ከዛ ቤተሰቦቼ ጋር ልመለስ በምለው እዛ ይሄንን ሐሳብ ሳቀርብለት ለምን ትሄጃለሽ ክላስ ጨርሽ ምናምን ብለን ከዛ እሱ ጋር ደወለለት ምናምን እሱም አላሳፈረም። ዘመድ ማለት እንዲህ ነው። ዘመድ ይኖራችሁ ማለት። የእሷ ቤተሰቦች ሁሉም ያሉት ሻሸማኔ ናቸው እና ወንድሟ ነበር እዚህ። እሱም ለካዚ እሷ ወንድሟ ጋር ነበረ የምትኖረው። ወንድሟ በጣም ደስ በሚል ሁኔታ ወደ ካናዳ ሄዷል። እንግዲህ መልካሙን ሁሉ ይግጠመ። በዚሁ አጋጣሚ ማለት ፈልጋለሁ እና አንድ አንድ ነገሮችን ብሎኝ ነበረ እነዛን ካለኝ ነገሮች መካከል ትልቁ ጉዳይ ምንድን ነው መሰላችሁ? ቤዛና ኤፍሬም ጋር የፍቅር ግንኙነት አለ። ያንን ነገር ደግሞ ወንድምስ በዛ ነገር ደስተኛ አደርጋለሁ። ምክንያቱም እየተፈጠረ የነበረው ነገር ምንም ደስ አላለውም። ምንም እሱን ነገር ልቀበሉ አልቻለም። እኔ በበኩሌ በጣም ለማስረዳት ሞክሬ ነበር። እየተፈጠረ ያለውን ነገር ሲያዩ፣ በዚህ በፊትም እየሆነ የነበረውን ነገር ሲያዩ ምንም ይህን ነገር ልቀበሉ አልቻለም። ምክንያቱም ታውቃለህ ምን መሰላችሁ ቤተሰቦች ቤተሰቧ የእሷ የሚፈልጉት እዚሁ ስራዋን እንደ ስራሽን ኦልሬዲ ለትዳር ለፍቅረኝነት ምናምን ደርሰሻል፣ ብሎ ራሱ ቢፋይ ወንድምሽ በቃውንም እንደልጅ ነው ማለት እሺ፣ ስልኬ ሲደውል ማለት ነው አቤት ምን ሰውኛለሁ ምናምን እኔ በጣም ነው ያፍጠነቀቀኝ በጣም በቃ ካሁን አሁን በቃ እንደውም እንዴ ይህቺ ልጅ እኮ በጣም ትልቅ ሴት ናት። ምን ነክቶት ነው እስከዚህ ድረስ ማለት ነው። ይሄን ቪዲዮ እያየሁ ከሆነ እኔ ችግር የለም። አዎ ሁለቱም ትልቅ ሴት ናት። ግን ደግሞ ያው አንዳንዴ ሴቶች ምን አለ መሰላችሁ ቁጥጥር ያስፈልጋል ብለው ያስባሉ። ሁለተኛ ነገር ደግሞ በእኔ እንዳለኝ ከሆነ አሁን እኔ ሴት እየሰጠኝ ኃላፊነት አለ። ኃላፊነቱ ትልቁ ነገር አንቺ ነሽ። አንቺ ደግሞ ኃላፊነትሽን እኔ ኃላፊነት ስወጣ በምድሙ ወጣው አንቺና ኤፍሬም ጋር ያለውን ነገር በመፍታት በምን አይነት መንገድ አንቺንም ኤፍሬም የራሱን መንገድ ይዞ እንዲኖር ማድረግ፣ በቃ ወንድምሽ የነገረኝ አለን። እሱም እንዲጎዳ አልፈልግም። ወንድ ልጅ ነው። ሳይጎዳ ቀስ ብሎ የራሱን ህይወት ይመስረት። ቤዛም ደግሞ ያው አንቺም እንዳትጎጂ ነው። ገባሽ አይደል? አንቺ ምን ብትጎጂ አንፈልግም። አሁን ግን አንቺ አሁን ገና ነው የነገርኩሽ ያለው ይሄን ነገር ስለዚህ እንድትጎጂ አንፈልግም። አንቺም ደግሞ ቀጥ ለጥ ብለሽ ስራሽን እንድትሰሪ አንቺም ወንድም ቤተሰብ ምናምን አሁን ላይ ማንም የለም ዙሪያ ላይ አይደል ያሉት እኔ ብቻ ነኝ። ስለዚህ እኔ ላንቺ ምንድን ነኝ? ከዚህ በኋላ ወንድምሽ ነኝ ማለት ነው። ስለዚህ የአንቺ ነገር በሙሉ ልክ እኔም እንደዛ ነው ያሰብኩት። ብራዘር፣ ስሄድ ቀጥታ እኔ ያሰብኩት መመለስ ነበር እንዳልኩ አሁን ደግሞ ዘመድ ካለኝ ለምን እንተናለኝ? እኔ ወንድምሽ ነኝ ከዚህ በኋላ። የኔን ቤተሰብ የለም አይደል? በቃ አፈፍ ባለቤት፣ ፍቅረኛ ያለች እኔ ያለው በቃ አለ። ስለዚህ አሁን ከዚህ በኋላ እኔ ወንድምሽ ነኝ። ወንድምሽ ማድረግ እሱ ቢኖር ኖሮ የሚያደርጋቸውን ነገሮች በሙሉ እኔ አደርጋለሁ ማለት ነው። ተርደሽኛል ነው? ስለዚህ አሁን ይህን ነገር ስነግርሽ የሚደብርሽ ቅር የሚልሽ ነገር ከሆነ እኔ ምንም ማድረግ አልችልም። የምሬን ነው ምልሽ ያው ወንድምሽ በደንብ አድርጎ አንቺም የነገረሽ ይመስለኛል። እኔ ምንም ብደብረኝ ራሱ ቤተሰቦቼ ያልፈለጉ ወንድሜ ያልፈለገውን ነገር እሱን ለማሳፈን ሆነ ማስደበርም አልፈለገም። በቃ እንዴ ራሴ የማይወጣ ከሱ ጋርም ሲያወራ ቀለል የሚለኝ ብቻ ነው። እና እሱም ደግሞ በዚህ ምክንያት ላስቀፋውም ሆነ ላስደብረው አልፈለግም። እና በዚህ ትንሽ ማለት ቅርብ ብለኝም ችግር የለውም ችለዋለሁ። እና የምፈጠረውን ነገር መቀበለዋለሁ። ስለዚህ በቃ ኤፍሬምን ያው ቀሪም ያልነገርኩሽም ኤፍሬምን ጠርቼዋለሁ። እዚህ ይመጣል። በቃ ያለውን ነገር እነግረዋለን። ምክንያቱም አንቺ እዚህ መስራት አለብሽ መለወጥ አለብሽ አይ ብለሽ ኤፍሬምን መርጠሽ ወደ ኤፍሬም ጋር የምትሄጂና የምትሆኝ ከሆነ ቤተሰብም እንዲያሉትን ሰምተሻል አይደል? ቀጥታ ሻሸመኔ ትገቢያለሽ እዚህ ያለው ነገር ይቋረጣል ማለት ነው። ስለዚህ ይሄ ነገር ከመፈጠሩ በፊት ኤፍሬም ይሄንን ነገር ማወቅ አለበት እና ኤፍሬምን ጠርቸዋለው ያንን ነገር ቀስ ብዬ አስረዳዋለሁ እንደ ጓደኛ ምክንያቱም ኤፍሬም ማለት ለኔ ምርጥ ጓደኛ ይሄ ግን ደግሞ አንዳንዴ ያልጠበኩት ነገር ውስጥ ነው የገባሁት። ቤተሰቦች እና ጓደኛዬ ነው ከዚህ ቀደም እውነት የምሬን ነው ጋቢ ሾሌ ቀርቦ በቃ በቀናነት ምርጥ ፍሬንዴ ነው፣ እና አሁን ላይ ደግሞ እንደዚህ ሆኖ በመምጣቴ እኔም አዝናለሁ። ጓደኛዬ፣ የአንተን መልካም ነገር ነው የምፈልገው፣ ግን ያው በቃ ያው ከዚህ በኋላ ምንም ማድረግ አልችልም፣ የቤተሰብ ነገር ሆኖብኝ ነው። ስለዚህ ኤፍሬምን ጠርቸዋለሁ፣ ይመጣል። ያለውን ነገር እነግረዋለሁ፣ አስረዳዋለሁ። ከዛ ከአንቺ ጋር ያለውን ግንኙነት ከዛሬ ጀምሮ ያቆማል ማለት ነው። እሺ፣ አንቺም በሰላም ስራሽን ትሰሪያለሽ ማለት ነው። ለዚህ ራስሽን አዘጋጅቻ ባዘው የቤተሰቦች በጣም ይሄን ለቀን እንድትዘጋጅበት ነገር ያታለው ምክንያቱም እዚህ ጋር ከዚህ በፊት በጣም ስሜታዊ ሆና ወንድማም ሲናገራት አልቅሳ ነበር። ብዙ አይነት ነገሮችን አድርጋ ነበረ። አው ግን አሁን ላይ እግዚአብሔር ይመስገን ያው ተረጋግታ ቆማ ይተናታል። ስለዚህ ስለተረጋጋችም ነው ደሞ ኤፍሬምን የምጠራው እንጂ ያፈቀረ ሰው ፊት ለፊት ልትቀየርም ትችላለች። ፊት ለፊት ተታየውኝ አላቀም እና ነገሮቹኛ ባሰብ ነው መንገድ ላይ ስለማይችል ምንም ማረጋቻለሁ መቀበል ነው እንጂ ስለዚህ አንቺም ታግዥኛለሽ። እሱ በቃ መቁረጥ አለበት እዚህ ጋር ነው። እሺ፣ እናዘጋጀቻለሽ በቃ አንቺም እንዲቆርጥልኝ ታግዥኛለሽ። በቃ ይህንን ነገር ነው የምናደርገው ማለት ነው። ስለዚህ ኤፍሬምን በትዕግስት እንጠብቀው አይሻልም? አታስቢው፣ ይቅር እምላለው ወድሻለው፣ የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም፣ ሌላ ካንቺ ወዲያ ፍቅሬ። እምላለው እመኝኝ ያልኩ ሹነት

በስራ ጉዳይ የሚሆን በተለያዩ ሁኔታዎች ቪዲዮ ላይ መታየት ጀመርን እኮ። እኛም እንደሌላ ሀገር እዚሁ ሀገር አንድ ሀገር ኖረን ቪዲዮ ላይ መታየት ሆነ ስራችን እና ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም ነኝ እኮ በስልክ ስደውል አላመንኩ። ዛሬም ማግኘት ፈልጋለሁ ስትለኝ ምን አለ ፍራንኮ ምናምን ነገር እያደረግኸኝ መሰለኝ። ጭራሽ እንደዚህ ምጠብቅ አልመሰለኝም። ሰርፕራይዝ አደረኩኝ። እሷንም በማግኘቴ ደስተኛ፣ ምክንያቱም ሞክሬ ነበር እሷን ለማግኘት ብዙ ቀን፣ በጣም ብዙ ቀን ታውቃለች እሷን ብቻ ወይም እነግራትም ሊሆን ይችላል አብራችሁ ስላየኋችሁ እነግራት ሲሆን ይችላል ብቻ ስላየኋቸው በጣም ደስ ብሎኛል። በዚህ ብዙ አጋጣሚ ስልክም ባታነሽልኝም አሁን ማግኘቴ በቂ ነው። ዛሬ ሁለት ነገሮች ነግረሃለሁ። አንደኛው ጥሩ ዜና ነው። አንደኛው ደግሞ መጥፎ ዜና ነው። ከየትኛው ልጀምር አልገባኝም፣ አልገባኝም። አይ የመጣንበት ጉዳይ አለ። ኖ፣ ለምን ለሻይ ቡና ምናምን አይደለም፣ የሆነ እኮ አልኩ። ከጥሩ ዜና ልጀምር? ከመጥፎ ዜና አይ፣ እያስደነገጥከኝ ነው። እንደደቦ ከጥሩ፣ አይ ኖ፣ እያስደነገጥከኝ። ምንድን ነው የተፈጠረ? ችግር አለ ሌላ ችግር ቢዚ ጋር የተፈጠረ ችግር አለ። ቢዚ ምን መሰለኝ አዲስ ነገር የለም ያው፣ አንተን ታውቃለህ። አዲስ ነገር ነገር አንዱ አዲስ ሊሆንብህ ይችላል፣ አንዱ ግን በፊት የነበረው ነው። እሱን ነገር ደግሞ ለማውቃጫት ነው። በመጀመሪያ ከጥሩ ዜናውን እጀምራለሁ። እኔ እና ቤዛ ቤተሰቦች ማለት የሩቅ ለሩቅ ዘመዶች ነን። ኧረ፣ አቀልዱ እናንተ በእግዚአብሔር እንደ አላዛርም ነው ቀልዱት። አቀልደ አዲ የምሬን ነው። ወይም አልጠብቅም ያው ግራ ፕሮግራም ሄደን ሳያት ቤዛ ያለች ማለት ነው። ከዛ ቤዛ እንደዚህ እንደዚህ ነው አሁን እንዴ እንደዛ፣ እንደውም ጠርቶ አስተዋወቁ ማለት ነው። ከዛ እንዴ ይገርማል። በቃ የፍሬም ፍሬም እንደውም ነገር አሉና፣ አንብዬ ያው በስራ ለመገናኘት ያው ተገናኝተንም አናውቅም እና ችላልኩት ማለት ነው፣ ነገሩ ማለት ነው። ከዛ በኋላ አሁን ቆይቶ ምን ተፈጠረ? ያው የሷ ወንድሟን ሻሸመኔን ያውቃሉ

ግን ደግሞ አሁን ላይ አሁን የመጣውበት ደግሞ ትልቅ ጉዳይ አለ። ምን መሰለህ? የሰው ወንድም ከትናንት ወዲያ ወደ ካናዳ በረዋል። የሰው ወንድም ኤርፖርት ሄደን እሸኝህ ነው ሄዷል ረ ተወላ ዘርግልት ያለው ግራ አታጋባኝ እንጂ እና ሄዷል እና አንዳንድ ነገሮችን ብሎኛል ምክንያቱም እዚህ አዲስ አበባ ላይ ማንም የለም እኔ አሁን እንደውም እኔንም አግኝቶኝ ነው እኔን ሲጀመር ማንም አይኖርም ነበር ስለዚህ እንደውም እኔ መስታቸው በጣም በቀ የእሷን ስራ ያው እሷ ሻሸመኔ ከምትገባ ስራ ፍላጎት ስላላት ነው። ይሄንንም ሀሳብ ከኔ ጋር የተወያዩት እኔም ደግሞ ይሄንን ነገር እወጠዋለሁ ብያለሁ። ስለዚህ አሁን ኤፍሬም ማለት እወጠዋለሁ ነው አስተራል፣ ገባኝ ስራ መስራት። ኦልሬዲ ትስራ ሲጀመር ሰውነች እኮ እንደ ትሰራለች፣ ማንኛውም እሷ ማንኛውም ሰው ይሰራ ማለት ነው። ያው እስከ መስራት ድረስ ከሆነ ምንድን ነው እያልክ ያለው? በስነሳት ስ ቤዝ ወይም ደግሞ አንቺ ግልጽ አድርጉልኝ፣ አንዳችሁ ግልጽ አድርጉልኝ። የቅርብ ዘመዴ ነው፣ ይህ ግልጽ የሆነ ነገር ነው። እና ደግሞ አሁን ወንድሜ እዚህ የለም። በዚህ ሰዓት በዛ ሰዓት እኔ ማለት የሩቅ ዘመድ እንደሆነ ነው ይቀበለኛል ብዬ አላሰብኩትም ነበር በሰዓቱ። እና ደግሞ ቀጥታ እሱ ሄዳለሁ ስለ እኔ ምንም ከዚህ የሚሰራለሁ ብቻ በምለው ወደ ሸሸመኔ ልመለስ ነበር እና እሱም ደግሞ አላሳፈረውም። ብራዘረ ተቀበለው ሃላፊነትን እንቀበላለሁ ደግሞ ለዚህ ብሎ ዘመድ ደግሞ እስከ መቼ ነው በምለው እሱም አላፊነትን ተቀበለ። እና ደግሞ እንደነገረው የቅርብ ዘመድ ነው። ከዚህ በፊት አላወረንም እርግጥ እዛ ለቅሶ ላይ ታወቀናል። እኔ ደግሞ ይሄን ናይ የቅርብ ዘመድ ይሆናል እንገናኛለን ብዬ አላሰብኩም። ከዛ በኋላ ምክንያቱም በቃ ዘመድ ደመርነን አለቀበው አላዛር አንድ ነገር እሺ። እና አንድ እሺ፣ ዘመድ ነው። አፍቱ ዘመድ ናችሁ። ኦልሬዲ እኔ የሚያነካከኝ ነገር አይኖርም። ያንተ እና የእሷ ዘመድ መሆን እኔ ጋር ምንም ግጭ የሚፈጥረው ነገር የለም። ወጣሽ እንደወንድምም ተቀበላት፣ እንደፈለከውም ተቀበላት፣ እንደምንም አድርገህ ተቀበላት። ሶ ሁለታችሁ ዘመድ ናችሁ። ምን ወቀ ሆናችሁ? ምን ምንም ነገር ስለዚህ፣ ወደ መጥፎ ነገር ጥሩ ዜና ነው መጥፎ ነው ምን አንተና እሷ ያላችሁበትን ሁኔታ እናውቀዋለን ገባህ አሁን አንድ ነገር ለአንተ ነገር ነው የመጣሁት ኤፍሬም ከዚህ በኋላ ከቤዛ ጋር ያለህን ህይወት እዚህ ጋር አቁመህ የራስህን ህይወት እንድትጀምር ላበረታታህ ነው የመጣሁት አረ አላዛር በእግዚአብሔር አከለለኝ ይወላ አንደኛ ነገር ቀልድ ከሆነ አዝንባሉ ኖትስ ነገር ቁም ነገር ከሆነ ደግሞ እንደዚህ አይነት ነገር አታወራ። እኔ የሰው ማለት የእናንተ ሪሌሽንሺፕ ውስጥ ገብቼ እንደዚህ የምለው ለቀልድ እንደዚህ አላወራም። ባይዘው ቀልድም ደግሞ ሳደርግ አይተኝ አታውቅም አይደል? እኔ እስከ ዛሬ እንደዚህ ቀልድ አልቺ። ስለዚህ ዛሬ ግን እየቀልድክ ነው። በእውነት የምሬ ነው። በእውነት አላዛር፣ ምን እያልክ ነው? በእግዚአብሔር አልገባኝ። ከዚህ አይደለም ይሰማኝ ወንድሟ የአንተና የሷን ግንኙነት አይፈልገውም። አይፈልግም እኮ ነገረች። በቃ ይሄን ከነገረች ግን እኮ ማስተካከል እችላለሁ እኮ አልኳት። ቀስ በቀስ አስተካክሏል ሁሉም ነገር። ይሄ ምን መሰለህ ገብቶሃል፣ ያልተመቸው የሆነ ነገር ባህሪ አለ። እሱም ደግሞ ገብቶኛል። በቃ የሰው ልጅ የሆነ ነገር ያደርጋል። ገብቶሃል አይደል የጠላኸኝ ነገር አለ። እሱን አስተካክላለሁ እኮ ሶ ዛሬ አንተ መተህ አልገበኝም ያልከኝ ነው። እሺ፣ ልንገርክ ሁለት ምርጫ ነው ያለ። ጭራሽ ምርጫ ውስጥ ገባ። ስማኝ፣ አንተ ከሷ ጋር የምትሆን ከሆነ እች ልጅ ቤተሰቦቿ ወደ ሻሸመኔ ወስዷታል። አንድ ስራዋን ታጣለች። ሁለት የማትፈልግበት የማትፈልገው ሀገር ላይ ነው የምትገባው። ሶስት ደግሞ ተስፋ ይጨልማል ነው ለዚች ልጅ ህልም ስትል ለዚህ ልጅ ለነገ መሳካ ስትል እምትወዳት ከሆነ እምታፈቅራት ከሆነ እባክህን ቤዛን ተዋት። ከዚህ በኋላ ኦኬ፣ እምታስብልኝ ከሆነ ምክንያቱም እኔ የምትወደኝ ከሆነ ለኔ ጥሩ ነገር እንደምታስብልኝ አውቃለሁ። እና ይሄ ደግሞ በእግዚአብሔር ነገር ነው። ይህን ምቻ ነገር አንተ ነው፣ አንተ ጓደኛዬ ነህ። አልፈልግም እንት አይደለም፣ እኔ ነው። እቺ ልጅ በተስፋ እንዳትጠብቃት ነው። ከዚህ በኋላ ከዚህ በኋላ ቤዛ የራሷን ህይወት ትመራለች። አንተም ደሞ ኤፋ ጓደኛ መምራት እንችላለን አይደል? ነገር እሷ አትፈልገውም እኔ ማለት ቤተሰቦቼ በእኔ ምክንያት እኔ ላይ እንድከፉ አልፈልግም፣ በዚህ ምክንያት ማለት ነው። በተለይ ብራዚል በዚህ ምክንያት በእኔ እንድከፉ አልፈልግም። ለወንድሜ ከዚህ በፊት ነግሬሃለሁ፣ ምን ያህል ቦታ እንደምትሰጠው ነግሬሃለሁ። እና በዚህ ምክንያት ደግሞ እሱ በእኔ እንድከፋ አልፈልግም። ወንድምሽ ሌላ ሰው ግን ለቤተሰቦች የሚሰጠው ቦታ ከምንም፣ አባክ ተረጋጋ። እኔ ባይዘዌ ጓደኛዬ ስለሆንክ ነው እንጂ፣ እሷ ዝም ብላ ልትርቅ ትችላለች። ባይዘዌ እየጠበቃት ሁለት አመት ሶስት አመት አራት አመት ልትጠብቃት ትችላለች። ያ ነገር ከሚፈጠር እኔ በጊዜ ነገሮቹ ይቋጭና ኤፍሬም የራስ ምንድን ነው የሚቋጨው እንዴ? ምንድን ነው የሚቋጨው የራስ ሕይወት እኮ ናት እሷ እንዴ! ምንድን ነው እያልክ ያለኸው? የምናወራውን ነገር አሰማኝ ሸራፈ በእግዚአብሔር አላዛር ምን ነገር እያወራህ ካረፍ በል ወይ ደግሞ እንድትጎዳ አልፈልግ ነገር አትበል። በቃ ነገር እኮ ያስጠላል። ካንተ ማልጠብቀው ነገር ነው እያደረክ ያለው። የምትወደኝ ከሆነ አንቺም እኔ እዚች ጋ ምን አይነት ጉዳት እየተጎዳሁ እንደሆነ ምን አይነት ነገር እየደረሰብኝ እንደሆነ እንቅልፍ እስከ ማጣት ድረስ ብዙ ነገር እስከ ማጣት ድረስ እየደረስኩ ያለሁት ዛሬ ላይ መጥተሽ ከሌላ ሰው ጋር ስለሌላ ነገር ስለሌላ ነገር አይደለም። እኔ እኮ እዚህ ጋር ምንም አላልኩም። ለምን ማለት ውሳኔ የኔ መጉዳት አይገባሽ ነው። የኔ ህመም አይገባሽም። የራስሽ ህመም ብቻ ነው የሚገባሽ። እኔ በኔ ማለት እኔ በየትኛውም በኩል አንተ መጉዳት አልፈልግም። ማለት እኔ ይሄንን ውሳኔ ፍቅር ይጎዳሃል። ወይኔ በመዳን ያረከባው ወይ ደሞ እኔ አሁን ፍቅር ላይ ነው። ፍቅር ጓደኛ ኖሮ እንዴት ነው የሚቆጥልኝ? እኔ ምን ላድርግ? እሷ አትፈልግም ነው እያልኩ ያለው ጓደኛዬ። አትፈልግህም። ወንድሟ እኔ እንትን ልታብራራልኝ እኔ እኮ ያስተባብልልህ እኮ ነው እንዳይደብር እንዳትከፋ። የምሬን ነው። የራስን ቤዛ፣ ከአንቺ የተሻለ ሴት የለችም። በቃ ከእሷ የተሻለ ሴት ታገኛለህ። ወንድ ስለ ሴት አለም እያወራሉት ቀጥታለ ስለ ሴት አለም እያወራሉት ወይ ሴት አጥቼ ወይም ደግሞ አይደለም። አታወራ፣ በቃ በመጀመሪያ ደረጃ አንተ ተረጋጋ። አንተ እንደዚህ ስለሆንክ ብቻ ምንም የሚቀይር ነገር የለም። አንተ በፈለግ እኮ መንገድ ምንም ነገር ሊሳካ አይችልም። ማለት አሁንም ተረጋግተህ እኔ ያልኩትን ነገር ጋራ ዘምቀቀኛ በቃ ማሩ። እሱ በዚህ በላይ እሱ ምንም እያመንበት አይደለም በውሳኔ በቃ ማለት አሁንም እየቀለድኩ ያለ እየመሰለ ነው። ምን ከዚህ በላይ ምንም ማረግ የሚችል ነገር የለም። ወይስ የተሰማ ነገር እኔ ደሞ ሌላ ነገር ነገር የለም። ያንቺ ስሜት እኔ አስረዳዋለሁ። በቃ አትጨናነቂ ነው። እሺ ተረጋጊ በቃ ታረጋጊ በቃ አንተ አቁመው ቤዛ ተነጋግረን እና አይደል በቃ እሱ ሄደዋል እኮ አሁን ከሄደ በቃ አቁመው በቃ እሺ በቃ እሺ ነኝ ልጅ አይዞሽ በቃ እኔ ያስተካክሏል ሁሉን ነገር በቃ አትጨነቂ አንቺ ጭራሽ ችግር የለም በቃ ችግር የለም